ወርከቱ እና የተከበራችሁ ህቶቼ ዛሬ ማሳያችሁ እቺ ናቪጌሽን ታወርዳላችሁ፣ እንደዚህ ታረጉና የምፈልጉትን ጥያቄ ተጠይቋታላችሁ። ምሳሌ ስለ ሲራ፣ ስለ ሰሃባቶች የማታቆት ስለ ሰሃቦች፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ እንደዚህ አይነት አፕሊኬሽን የሚረዳችሁ ሰው ብታገኙ በጣም እድለኛ ነበራችሁ። እኔም ድለኛ ነበርኩ። ዛሬም ጠይቃለሁ። እስኪ ነው ጠይቃለሁ ስለ ያቆብ ልጆች ትጠይቃት ስማቸውን ትንገሪ። ልጆች ስንት ናቸው ልበላት፣ ስንት ናቸው ስማቸውስ? አሁን ትደረድርልኛለች ማለት ነው። እርግጠኛ ትደረድርልኛለች። ስለ ያቆብ ልጆች ስም የሱፍን የተወሰኑትን ነው የማውቀው እንጂ ብዙውን አላውቅም። ያው አስራ ሁለት ልጆች እንዳሉ ታውቃለህ። ሁሉም እኔ አሁን እዚህ ጋር ምን እንደምትለኝ እስኪ ኔትወርክ፣ ዋይፋው ሄደብኝ። ዋይፋ ነው የምትሰራው፣ አይቶ ዋይፋው ሲሄድብኝ መለሰብኝ። አሁን ያው እዚህ ጋር አሁን ጻፈችልኝ ማለት ነው ስለ ያዕቆብ ልጆች ስለ ያዕቆብ ልጆች ጻፈችልኝ በመጽሐፍ ቅዱስ ያው እንግዲህ የመጽሐፍ ቅዱስ አስራ ሶስት ልጅ ያለው ነው የሚለው በእኛ በቁራናችን አስራ ሁለት ነው የሚለው። እሱ የምንከተለው አስራ ሁለት የሚለውን ነው። ልሙህም ከዚያስ ያው ያዕቆብ ልጆች እንዳሉ ከአንድ አባትና ከአንድ እናት ናቸው። እንግዲህ ያው እየሱፍም አለ። ስለ የሱፍ ታሪክ አሁን ጠይቃት ደስ ይለኛል ማለት ነው የሱፍን ሰበቀ እና እንደምፈልጉትን ጥያቄ መጠየቅ ነው። ስለ ያቆብ ነግረኛል። አሁን ስለ የሱፍ ታሪክ ወንድሞቹ በቃ ማኔ በቃ ስልካችሁ በጣም ትማራላችሁ በቃ ፈልጋችሁትን የዲን ትምህርት ብትሉም በቃ ፈልጋችሁትን የፍልጋችሁትን እናንተ ጠይቁ። ብቻ ኡስታዝ ምናምን መጠየቅ አይጠበቅባችሁም። በቃ በዚህ ሁሉ መልስ ይሰጣል ይመጣላችሁ ማለት ነው። አሁን ስለ ዩሱፍ ታሪክ በቃ በጣም ተምረነዋል፣ በመሐደራ ላይም ያው። ላኪን ግን እዚህ ጋር በእንትን ይመጣላችሁ ማንበብ ነው እናንተ በእስር ቤት እንዴት ተሰቃየ ምናምን አሁን እዚህ ጋር ስለ ሌሎችም ነብያቶች ታሪክ ስለ ሀያ አምስቱ ነብያቶች ታሪክ ብትጠይቁ ይመጣላችኋል። ስለፈለጋችሁት እና ይህን ይመስላል። ዶች እየተጠቀሙ በታላችሁ ሁኔታ ተጠቅሙ፣ ይበታሉ ጠቅሞኛል። በጣም የጠቀመኝ ነገር ማለት በተለይ ለኛ ለጀማሪዎች ለሰለምት ይሄ ነው። ወንድሞቼ በጣም ጠቃሚ አፕሊኬሽን ነው፣ በጣም ተጠቀሙት። እየተጠቀመኝ ነገር ነው።